ኢየሱስ የፋሲካ በዓል ቀርቦ በነበረበት ጊዜ ወደ ኢየሩሳሌም ወጣ። በኢየሩሳሌምም ወደ ቤተ መቅደሱ ቀጥታ አመራ። በቤተ መቅደሱ የሚያየው ነገር ደግሞ እጅግ የሚያሳዝን ነገር ነበረ። ኢየሱስ የሚመለከተው ይህ ቤተ መቅደስ የትኛው ቤተ መቅደስ ነው ሲባል ታላቁ ሄሮድስ ያስገነባው በአይሁዶች ለመወደድ ብሎ ማስገንባት የጀመረው ቤተ መቅደስ ነው። በዚህ ስፍራ ላይ ይህ ቤተ መቅደስ አላለቀ አላለቀ የሰለሞን ቤተ መቅደስ ይባላል። ይህ የሰለሞን ቤተ መቅደስ ለመጀመሪያ ጊዜ የፈራረሰው በባቢሎን መንግስት ነው። በባቢሎን መንግስት ከፈረሰ በኋላ አይሁዶች በባቢሎን ምርኮ ሰባ አመት ከቆዩ በኋላ የባቢሎን መንግስት በፋርስ መንግስት ሲገለበጥ፣ የፋርስን መንግስት ደግሞ በታላቁ ቂሮስ ዘመን ይህንን ነገር ባቢሎን ላይ ሲቀዳጅ፣ ፋርስ የፋርስ መንግስት ታላቅ ሲሆን የፋርስ ንጉሥ ታላቁ ቂሮስ ወይም ሳይረስ የሚባለው ምንድነው ያደረገው ትእዛዝ አወጣ ይህኛው ትእዛዝ በነቢዩ በዳንኤል ትንቢት ላይ ያለ ትእዛዝ ነው ትእዛዝ አወጣእና አይሁዶች ቤተ መቅደሳቸውን ኢየሩሳሌምንም መጠገን መገንባት እንዲችሉ ትእዛዝ አዋጅ አስነገረላቸው ዘሩባቤል ነህምያ ሆነው በነህምያ መጽሐፍ ላይ እንደምንመለከተው ቤተ መቅደሱን ለማደስ እንደ ተነሱ እንመለከታለን። ይሄ ቤተ መቅደስ ታደሰ። ከታደሰ በኋላ በግሪክ መንግስት ደግሞ ይሄ ቤተ መቅደስ በተለይም በታላቁ እስክንድሮ ዘመን ሳይሆን፣ የግሪክ መንግስት በተከፋፈለበት ጊዜ እነ አንቲዮከስ ኤጲፋነስ ይሁዳን በተቆጣጠሩ ጊዜ ይሁዳን በገዙ ጊዜ ቤተ መቅደሱ ላይ ያልሆነ ነገር አድርገው ቤተ መቅደሱን በሚያረክሱበት ጊዜ ያልሆነ ነገር ብቻ አሳማ ሁላ ይታረድ ነበረ። በአይሁድ ዘንድ በጣም እንደ እርኩስ ነገር የሚቆጠረው የአሳማ ስጋ ቤተ መቅደሱ ውስጥ ይቀርብ ነበረ። እናም ይሄ ቤተ መቅደስ ድጋሚ ፈራረሰ። በዚህ በተከፋፈለው የግሪክ መንግስት ጊዜ እንዲሁም መጀመሪያው የሮም መንግስት አገዛዝ ዘመን ፈረሰ ከዛም በኋላ ታላቁ ሄሮድስ አይሁዶች እንዲወዱት ሲል ሮም ላይ አይሁዶች ጥላቻ ስለነበረባቸው መንግስትን ስላፈረሱ አይሁዶች እንዲወዱት ብሎ ቤተ መቅደሱን ማደስ ጀመረ ሲያድስም ደግሞ በጣም ያማረ አድርጎ ከበፊተኛው ቤተ መቅደስ ይልቅ እጅግ የተሻለ አድርጎ እንደገነባው እንመለከታለን። ይሄ ቤተ መቅደስ አሁን እየተገነባ በዚህ ስፍራ ላይ እንደምንመለከተው 46 ዓመት ሆኖታል፣ አላለቀም ቤተ መቅደሱ። ነገር ግን ቤተ መቅደሱ እየተገነባ 46 ዓመት ሆኖታል፣ ነገር ግን ግልጋሎት እየሰጠ ያለ ቤተ መቅደስ ነው የመስዋዕት ስርዓቶች ሁሉ ይደረጋሉ። ቤተ መቅደሱ ባያልቅም ምንድን ነው የሆነው? ሄሮድስ ባስገነባው ቤተ መቅደስ መካከል ያለው አንድ ተጨማሪ ነገር እንደተሰራ እንመለከታለን። ሌላ ብዙ ተጨማሪ ነገሮች ቢኖሩም ወሳኝ ነገር ግን አንድ ነገር ተሰርቷል። ይህም ምን ተጨመረ? የአሕዛብ አደባባይ የሚባለው ነገር ተጨመረ እና አሁን የአሕዛብ አደባባይ አለ፣ አደባባይ ላይ የሴቶች አደባባይ አለ፣ ከዛን የወንዶች አደባባይ ተብሎ አለ ማለት ነው። ይሄ ቤተ መቅደስ ላይ አሁን ይሄ የአሕዛብ አደባባይ የሚባለው አደባባይ ላይ ምን ተጀምሯል? ሽያጭ ተጀምሯል። ንግድ ተጀምሯል። ቤተ መቅደስ ውስጥ ማለት ነው። የአሕዛብ አደባባይ ተብሎ ያለው ላይ ሽያጭ ተጀምሯል። ከዚህ በፊት በበረሃ በነበሩበት ጊዜ በተለይ በድንኳኒቱ አገልግሎት ጊዜ ላይ አይሁዶች ይህንን ድንኳን በሚሰሩበት ጊዜ ያው ድንኳኑ በመጋረጃ ነው የሚከለለው። በሚሰሩበት ጊዜ አደባባይ አለ፣ የእስራኤል ሕዝብ መጥቶ የሚቆምበት ወደ አምላኩ የሚቀርብበትና ወደ አምላኩ የሚጸልይበት ምኞቱን፣ ሁሉን ነገሩን የሚፈጽምበት እንዲሁም ራሱን የሚያነጻበት ቦታ ነው። ይሄ አደባባይ ተብሎ ያለው አደባባይ፣ ከዛን ከአደባባዩ ውስጥ ደግሞ ትንሽዬ ድንኳን አለች። አደባባዩ ላይ፣ ይቺ ትንሽዬ ድንኳን ውስጥ ሁለት ነገር አለ። ቅድስት የሚባለው ስፍራና ቅድስተ ቅዱሳን የሚባለው ስፍራ አለ። አሁንም ይሄ ነው። ይሄ ላይ የተጨመረው የአሕዛብ አደባባይ የሚባለው ሌላ ተለይቶ ሄሮድስ ሲሰራ ይህን ሁሉ ከግምት ውስጥ እንዳስገባ እንመለከታለን። አሁን በአሕዛብ አደባባይ ላይ ንግድ ተጀምሯል። በሬዎች ይሸጣሉ። እዚህ ክፍል ላይ የተጻፉት በሙሉ ነገር ይደረጋሉ። ገንዘብ ይለዋወጣሉ። የለዋጮች ገንዘብ ማለት እንዴት ነው? እዚህ ክፍል ላይ የሚደረገውን ነገር ለማብራራት ያህል አይሁዶች በፋሲካ በዓል ጊዜ ላይ ከያሉበት ቦታ የትም ይኑሩ የትም፣ አስገዳጅ ሁኔታ የመቅረት አስገዳጅ ሁኔታ እስካልገጠማቸው ድረስ የፋሲካን በዓል ኢየሩሳሌም ላይ መጥተው የማክበር ግዴታ አለባቸው እግዚአብሔር ካዘዛቸው በዓላት ውስጥ ለአይሁዶች የተሰጡ በዓላት አሉ። ይህንን እነዚህን በዓላት ወደፊት በሰፊው እንመለከታለን። ሰባት በዓላት አሉ እግዚአብሔር ለአይሁዶች የሰጠው በዓላት ሰንበትን ሲጨመር ስምንት ይሆናል ማለት ነው። ሰንበት በየሳምንቱ ስለሚከበር ለዛ ነው ያወጣ ነው። ሰባት በዓላት አሉ። ከነዚህ ከሰባቱ በዓላት ውስጥ ሶስቱ በዓላት አይሁዶች የትም ይኑሩ የትም ከያሉበት ሀገር መጥተው የሚያከብሩት በዓል ነው። ሶስቱ በዓል እነዚህ ስማቸውን ለመጥቀስ ያክል የመጀመሪያው ፋሲካ በዓል ነው። አይሁዶች የትም ይኑሩ የት አስገዳጅ ሁኔታ እስካልገጠማቸው ድረስ የፋሲካን በዓል ኢየሩሳሌም ላይ መጥተው የማክበር ግዴታ አለባቸው። የፋሲካ በዓል በዚህ በዓል ጊዜ የእርድ ስርዓት ሁሉ ነገር ይከናወናል ማለት ነው። ሌላኛው ደግሞ የመወዝወዝ በዓል የሚባል ወይም ደግሞ በዓለ ሃምሳ የምንለው በዓል አለ። ይህም በዓል አይሁዶች ከያሉበት መጥተው ሊያከብሩት የሚገባ በዓል ነው። በሐዋርያት ሥራ ምዕራፍ ሁለት ላይ የምንመለከተውም ይህንን ነው። አይሁዶች ከያሉበት እንደመጡ መጥተውም ደግሞ ይህንን በዓል እያከበሩ በነበረበት ጊዜ መንፈስ ቅዱስ እንደወረደና እነዚህ ሁሉ ሰዎች በየግል ቋንቋቸው በትውልድ ቋንቋቸው ሐዋርያት ሲናገሩ የገሊላ ሰዎች ሲናገሩ ያው ያልተማሩት ማኅበራት ሲናገሩ እንዳዩ እንመለከታለን። ከያሉበት የትም ይኑር፣ ግብጽ ላይ ያለ አይሁዳዊ መጥቶ ኢየሩሳሌም ላይ የመገኘት ግዴታ አለበት አስገዳጅ ሁኔታ እስካል እስካልተፈጠረለት ድረስ ማለት ነው። ግዴታ አለበት ማይችል እስካልሆነ ድረስ በስተቀር ከየትም ሊቢያ ላይ ያለው መምጣት አለበት። ሐዋርያት ስራ ላይ ያሉትን አይተናል። እያንዳንዱ አስራ አምስት አካባቢ ቦታ የመጡ ሰዎች አስራ አምስት ቋንቋዎችም እንደተነገሩ በዛ ስፍራ ላይ እንመለከታለን። ካያሉበት የሚመጡበት በዓል ነው። ሶስተኛው በዓል የዳስ በዓል የሚባለው በዓል ነው። እነዚህ ሦስቱም በዓል አይሁዶች ከያሉበት ቦታ በግድ መጥተው ኢየሩሳሌም ላይ እንዲያከብሩ የሚጠበቀው በዓል ነው። ስለዚህም አሁን ፋሲካ በዓል ላይ ነውና ያለነው። በዚህ በዓል ጊዜ ላይ አይሁዶች ያላቸውን ነገር ይዘው የሚመጡበት ጊዜ ነው። ለመስዋዕት የሚሆኑ ነገሮችን በጎችን፣ ፍየሎችን፣ በሬዎችን፣ ዋኖሶችን፣ እርግቦችን ይዘው መምጣት አለባቸው። ከያሉበት ቦታ ሩቅ ሲሆን ግን መጥተው በኢየሩሳሌም ይግዙ ተብሎ ተጽፎላቸዋል በኦሪት ከሩቅ የሚመጡት ኢየሩሳሌም ላይ ነው። አስራትም ይዘው ይምጡ፣ በኩራትም ይዘው ይምጡ፣ ብቻ ምንም ይዘው ይምጡ። ሲመጡ የሚያደርጉት ነገር የት ነው የሚያደርጉት? ኢየሩሳሌም ላይ። ከዛ በሬ ተሸክሙ ይዞ መምጣት ስለማይችል ኢየሩሳሌም ላይ መጥቶ ያንን በሬ እንደሚገዛ ተጽፎላቸዋል። አሁን እዚህ ስፍራ ላይ የተፈጠረው ምንድን ነው? እነዚህ ሰዎች ከሩቅ አገር ከመጡ በኋላ ግዢ የሚያደርጉት የአዛብ አደባባይ ተብሎ ያለው አደባባይ ላይ፣ ቤተ መቅደሱ ውስጥ ማለት ነው። ይሄ ቤተ መቅደሱ ውስጥ ምን ማድረግ ጀመሩ? በሬ ይሸጣል፣ መጥተውም በሬ ይገዛሉ ሰዎቹ። በሬ ለምንድን ነው እዛ አካባቢ ላይ መሸጥ ያስፈለገው ሲባል ለሰዎቹ እንዲቀላቸው ነው። ነገር ግን ኮሚሽንም አለው። ኮሚሽን የሚያገኘው ማን ነው? ካህኑ ነው። ካህኑ የገንዘብ ትርፍ ያገኛል። እነዚህ በሬ ሻጮቹም ደግሞ በሬውን በውድ ዋጋ ይሸጣሉ ማለት ነው። ሌላ ቦታ ከሚገዙ እዛው ለመስዋዕትም ቅርብ ነው። እዛው ይዞ መሰዋት ነው። ነገር ግን ካህኑ ኮሚሽን ያገኛል። እዛ ቦታ ላይ እንዲደረግ ስላደረገ ለሁሉም ነገር እያመቻቸ ያለው ካህኑ ነው። ያም ብቻ አይደለም። ካህኑ ይሄ በሬ ለመስዋዕት ይሆናል አይሆንም የሚለውን የሚያየ ካህኑ ነው። ስለዚህ አስቀድሞ ለመስዋዕት ይሆናል ወይም አይሆንም የሚለው ነገር ካህኑ ካጣራ በኋላ ነው ለሽያጭ የሚቀርበው። አሁን ለዚህ ነው ካህኑ ኮሚሽን የሚያገኘው። እንደዚህ ተደርጎ ነው የሚሸጠው። በሬው የት ቤተ መቅደስ ውስጥ እየተሸጠ ያለው። ሌላ ነገር ምንድን ነው? አይሁዶች ከያሉበት ቦታ ላይ የሚኖሩበት፣ የሚገበያዩበት የገንዘብ ስርዓት አለ፣ ገንዘብ አለ። አሁን እኛ አገር ላይ ያለው የኢትዮጵያ ገንዘብ አለ፣ የአሜሪካ ደግሞ ዶላር አለ። ስለዚህ እኔ አሜሪካ ሄጄ የሆነ ነገር ለማድረግ ስፈልግ የኢትዮጵያን ብር ወደ ዶላር መቀየር አለብኝ። ይሄ ነው። እዚህ ጋር የለዋጮች ገንዘብ የሚለው እነዚህን ገንዘብን ከያሉበት ቦታ ላይ የሚገበያዩበት ገንዘብን ይዘው ይመጡና ኢየሩሳሌም ወደ እግዚአብሔር ገንዘብ ይቀየራል ማለት ነው። ካልተቀየረ፣ አይቻልማ። ወደ እግዚአብሔር ገንዘብ ይቀየራል ማለትም ወደ እነሱ ገንዘብ ቀይረው ለእግዚአብሔር ወደሚሰጠው ገንዘብ ተቀይሮ ይቀመጣል። ለዛ ነው የቄሳርን ለቄሳር የእግዚአብሔርንም ደግሞ ለእግዚአብሔር ያለው። የእግዚአብሔር ገንዘብ ተብሎ አይሁዶች ብቻ የሚገበያዩበት ገንዘብ አለ፣ ለእግዚአብሔር የሚሰጥ ገንዘብ አለ። የአሕዛብ ነገር የሌለበት ገንዘብ ማለት ነው። ይህንን ወደዚህ ገንዘብ ይቀይራል። ካያሉበት ሀገር መጥተው የሚቀይሩትን የኢትዮጵያን ብር ወደ ዶላር፣ ወደም ወይም ወደ ዩሮ ወይም ወደ ፓውንድ እንደመቀየር ነው ማለት ነው እና እንዲህ አይነት ነገር ያከናውናሉ። የት? ቤተ መቅደስ ውስጥ